ኢሳያስ ወግ ነው አብይን ማስወገድ የሚፈልጉ አሉ ሲሉ ጄኔራል ጻድቃን ተናገሩ። ጄኔራል ጻድቃን ገብረ ትንሳይ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል በማለት አስጠንቅቀዋል። በትግራይ አመራሮች መካከል ያለውን ክፍፍል በመጥቀስ ከቀደመና ከአሁኑም ወንጀላቸው ተጠያቂነት ለማምለጥ ከኤርትራ ጋር መወገን የሚመርጡ የትግራይ ልጆች አሉ ሲሉም ተደምጸዋል። በህወሓት አመራሮች መካከል ያለውን ክፍፍል በቀጠለበት ሁኔታ ውስጥ ነው ኢትዮጵያና ኤርትራ ወደ ጦርነት ሊያመሩ እንደሚችሉ መሰማት የተጀመረው። ጄኔራል ጻድቃንም ይህንን የህወሓት ክፍፍል በመጥቀስ ከፕሬዝዳንት ኢሳያስ ጋር በመወገን አብይ አህመድን ከስልጣን ለመገልበጽ የሚፈልጉ መኖራቸውን ጠቁመዋል። በጦርነቱ ማዕከላዊ የምትሆኑ በደንብ የሰለጠነ እና ልምድ ያካበተ ከፍተኛ የወታደር ቁጥር ያላት ትግራይ ናት ሲሉም አክለዋል። ጀነራል ጻድቃን ትግራይ ከዚህ ጦርነት መራቅና ሰላም እንዲሰፍን እንደምትሻ በጽሑፋቸው ገልጸዋል። የጆን ዳንኤል እና የናዩ ልጅ ከቀናት በኋላ በእስር ቤት ሊወለድ እንደሚችል መረጃዎች እየወጡ ይገኛሉ። ይህም የሚሆነው የዋስትና መብታቸው ካልተጠበቀ ነውም ተብሏል። መምህራን የአገር ባለውለታ ናቸው። የሚገባቸውን ክብር ሊያገኙ ይገባል። እኚህ የምታያቸው መምህር የሂሳብ መምህር ናቸው። እንግዲህ እንደምታዩት፣ በምታዩት መልኩ ራሳቸውን ስተው መንገድ ላይ ጎዳና ላይ ወጥተዋል። እባካችሁ የምትችሉ ለነኚህ መምህር ድረሱላቸው፣ እርዳታም አድርጉላቸው። እፎይ መልእክቱን አስተላልፏል። ለአንዳንድ የቃላት አጠቃቀም የትላልቅ ሰዎችና ሕፃናት ሲሰሙ ስለሚከብድ ለቃላት አጠቃቀም ይቅርታ ጠይቃለሁ። ከዛ ውጪ ያጠፋሁት ነገር የለም። በግልጽ ክርስትናን የሚሳደቡ ግለሰቦች ይቅርታ እንዲጠይቁ ይደረግ ሲል መልእክቱን አስተላልፏል። ሰበር ዜና። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ማምሻውን ሶስት የህወሓት የጦር አዛዦችን ከስራ አግደዋል። ጄኔራሎቹ ከስራ የታገዱት መፈንቅለ መንግስት ለማድረግ የግጭት እንቅስቃሴ መጀመራቸውን ተከትሎ ነው ተብሏል። የታገዱት ጄኔራሎች አንደኛ ብርጋዴር ጄኔራል ምግባይ ኃይሌ፣ ሁለተኛ ሜጀር ጄኔራል ዮሐንስ ወልደ ጊዮርጊስ፣ ሶስተኛ ሜጀር ጄኔራል ማሾ በየነ ናቸው ተብሏል። እነዚህ የታገዱት ጄኔራሎች በሰሜኑ ጦርነት ወቅት ዋና የጦር አዛዦች ነበሩ። የብዙ ሰዎችን ሕይወት የቀጠፈው አደጋ ዛሬ ስድስተኛ ዓመቱን ይዟል። የኢትዮጵያ አየር መንገድ በረራ ቁጥር ኢቲ 302 መጋቢት 1 ቀን 2011 ዓ.ም ምህረት ከአዲስ አበባ ወደ ናይሮቢ ኬንያ ለመብረር በተነሳ በጥቂት ደቂቃዎች ውስጥ በመከስከሱ የተሳፋሪዎች ሕይወት ማለፉ ይታወሳል። በዛሬው ዕለት የኢትዮጵያ አየር መንገድ የበረራ ቁጥር ኢቲ 302 አደጋ ተጎጂዎች ስድስተኛ ዓመት የመታሰቢያ ሐውልት ምረቃ ስነ ስርዓት ተካሂዷል። የትራንስፖርትና ሎጂስቲክ ሚኒስተር አለሙ ሲሜ ዶክተር ጨምሮ የተጎጂ ቤተሰቦች፣ አምባሳደሮች፣ የተለያዩ የጥላያዩን እንግዶችና የአካባቢው ነዋሪዎች በተገኙበት ለተጎጂዎች የመታሰቢያ ሐውልት ተመርቋል። ዶክተር አለሙስሚ በዚህ ወቅት የደረሰው የአውሮፕላን አደጋ መቼም ሊረሳ የማይችልና ና በልባችን ውስጥ ያለ ትልቅ ሀዘን ቢሆንም የአየር ትራንስፖርት ደህንነትን ለማረጋገጥ በቁርጠኝነት እንድንሰራ ትምህርት የሰጠ ነው ብለዋል። የኢትዮጵያ አየር መንገድ ዋና ሥራ አስፈጻሚ አቶ መስፍን ጣሰው በበኩላቸው ለአደጋው ተጎጂዎች የተሰማቸውን ጥልቅ ሀዘን ገልጸው ለቤተሰቦቻቸውና ወዳጅ ዘመዶቻቸው መጽናናትን ተመኝተዋል። በዚህ ሰዓት ጎረቤታችን ኬንያ ከባድ የተባለ ተቃውሞ ተቀስቅሷል። የተቃውሞው ምክንያት ጂሰስ ዊነር ሚኒስትሪ ለተሰኘ ቤተ እምነት 20 ሚሊዮን ሽልንግ በመለገሳቸው ነው ተብሏል።